ሶፊ ስህተትሽ ከቀንቀን እየጨመረ መጥቷል ረቴ ሶፊ ተንኮለኛ አትሁኝ እንደ ማለት ሶፊ ዛሬ አኗርን ከቤቷ ጠርታ ምን አደረገችው ለመስተንግዶነት መስተንግዶ ብላ ጠርታ ምን አደረገች መስተንግዶው አኗርን ያስደሰተው ያስደስተዋል ወይስ ያስቀይመዋል ይሄንን ጥያቄ እንግዲህ ለሶፊ ነው ማለት ነው እንደገና ደግሞ ሶፊ ኑ ላስተናግዳችሁ በቤቴ እንግዶች ናችሁ ብልሽ፣ ያልሽው ቡና ሰጠሁ ብለሽ ጨው ከቡና ጋር ቀላቅሎ መስጠት ማለት ምን ማለት ነው? በእርግጥ ሶፊ ተሳስተሻል ነው የምለው፣ እንደኔ እንደኔ። አሰላሙ አለይኩም ወራህመቱላ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም፣ እያለው ወይ ያላችሁበት የአላ ሰላምታ እዝነት አይላችሁ ለማለት ወዳለው ወደኔ ቤተሰቦች ዛሬ ከች ብላችኋለሁ፣ እንደ ምንጊዜው ማለት ነው። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉት ማለት ነው። ንባር ቤተሰቦች ቪዲዮውን ላይክ፣ ሼር አድርጉት። ቪዲዮ ይታያል ግን ላይክ የለም። ባካችሁ ላይክ አድርጉት፣ ላይክ አይከፈልበትም። ሲቀጥል ዛሬ ሶፊ እንግዲህ በሶፊ ነው የመጣው። ሰሞኑን በነ ጀማል እየመጣው ነበር እና እስኪ ደግሞ ዛሬ ወደነ ሶፊ ከቸች ልበል እና አንዳንድ ነገር ለእናንተ እንደ ጥያቄም እንዳመክርም፣ እንዲሁም ለሶፊ ለማቅረብ እወዳለሁ ማለት ነው። ሶፊ እና አኗር እንግዲህ ያው ምንናምን ናቸው ያው እናንተም ታውቃላችሁ እነሱም እኛም በቃ እነሱም ባሉን መሰረት እኛም እናውቃለን ማለት ነው እና ስለዚህ ሰሞኑን እንደምታዩት አኗር ትንሽ አማሞት ነበር እና አሁን ግን ተሽሎታል። አልሐምዱሊላህ አትቆረጥብኝ ነው እንጂ አትመመኝ አይባልም መቼም። እና ስለዚህ አሁን ተሽሎታል። በዚው አጋጣሚ ሶፊን ናቶሎካ ቤቴ፣ በቃ ካመመ ሆድ ተገናኝተን አናቅም በቤቴ፣ ስለዚህ ቤቴ አንተ ናፍቋል ብላ እቤት ካመጣችሁ በኋላ ምን አደረገችው? እንግዲህ አንድ ባንድ ልዘርዝርላችሁ። እንግዲህ ስለዚህ እሱም ደግሞ እሺ ብሎ ያው በቀጠረችው መሰረት ወደ ቤቷ ከቼች ጎራ ብሎ ሳለ አኗር ሶፊም እንግዲህ የዳማነ ሳለበት ብላ ቱት በጥብጣ ችርስ ሲደራረጉ ነበርና እንግዲህ እንደምታዩት ቪዲዮ ላይ ታብኔሉ ላይ ችር ሲደራረጉ ነበር። አው ይበል ያሰኛል። ጥሩ ነው፣ ደስ ይላል። ያመመው ራሱን ያዞረዋል ብለሽ እንግዲህ ደሞ አነስ ሊሆን ይችላል ብለሽ ይሄንም አስበሽ ማድረግሽ ይሄ ጥሩ ነገር ሳለ አንዳንድ ቦታዎች ላይ ደግሞ ጥፋቶቹን እያየን ነው ማለት ነው። ሶፊ ከዛስ በኋላ ምን አደረገችው? ቤቷ ከመጣ በኋላ ደል ደል ብሎ ከተቀመጠ በኋላ ቱቱን ከሰጠችው በኋላ ለራስ ማዞር መድኃኒት ነው ብላ ያን ቱቱ ከጠጣ በኋላ ቡና ላፍላ ለምን አትለውም? ቡና ላፍላ ልጭው እና ቡናው ከተፈላ በኋላ ላግዝሽ አለጣ። አንተ አታግዘኝም እራሴ ነኝ የምቆለው ላይ እና ቡናውን አጫጫሰች አፈላች ማለት ነው። ሶፊ ከዛስ በኋላ ቡናዋን ካፈላለች በኋላ አኗር እንግዲህ ደስ አለው። ልክ እንደ ቱቱ ቱቱ ቆንጆ ነው ጠጥቷል። ችርስ እየተደራረጉ ማለት ነው። ከዛስ በኋላ እንደ ቱቱ ቡናውም ቆንጆ ነው ብሎ ከዛ ቡናውም ተፈልቶ ከጨረሰ በኋላ መቀዳት ደረሰ። ከፈላ መሽም ይቀዳል። ከዛስ በኋላ ይጠጣል አለ። ከዛ በኋላ ለራሷ ለሱም ቀዳች። ለሱ ምን አድርጋ ስትውጨው ማእማም ተሰጠችው ማለት ነው። ከዛም በኋላ ትንሽ ቡና ጠባ አድርጋ ጨው ነው ሱ የተሰጠው ማለት ነው። ከዛ በኋላ ስለማይጠጣው ስለምታውቅ ስኒውን አልሞላችውም። እንደ ለምን ስኒውን አትሞይውም? ጎዶሎ ስኒ ለእንግዳ ይሰጣል? እንደ ለምንድን ነው ሲላት፣ አይ ይበቃሃል፣ የራሴን ብቻ ነው የምሞላው። ለምን አትለው የራሷን ሞልታ የኔን ብቻ ነው የምሞላው አንተ ጎዶሎ ነው የምትጠጣው አለች። እንደ ሶፊ፣ ምን ማለት ነው? ላስተናግድ ለእንግዳ ብለሽ አፍልተሽ ጎዶሎ ሰተሽ ጨው አድርገሽ መስጠት ምን ማለት ነው? ይሄ በቃ አኗርን ያስደስተዋል ብለሽ ታስቢያለሽ። እና ስለዚህ አኗር ደግሞ አይ በቃ ቱት ቆንጆ ቱት አጠጥታኛለች እና ቡናውም እንደ ቱቱ ቆንጆ ነው ብሎ ሲቀምሰው አጅሬ ጨው! እናቴ ሆ አጅሬ ጨው! ከዛም በኋላ ምን አለ አኗር በቃ ቡና ከእንግዲህ አስቀላኝ ወይ ሶፊ ነው ያለው ማለት ነው እና በነገራችን ላይ ሶፊ ረተይ ሶፊ ተይተይ ተንኮለኛ አትሁኝ እንዴ! ታሟል ብለሽ ስትቆረቆርለት ለኖርሽው ልጅ ቤቴ፣ አንተ እናፍቋል ብለሽ አምጥተሽ ከቤትሽ አሟል፣ ወይኔ እኔን እኔን እኔን ብለሽ አዝነሽ፣ ቡና ፈላው ብለሽ ከዚያም በኋላ ጽዮ አድርገሽ እንካጠጣ ብለሽ መስጠት እሱን የእውነት ያስበስተዋን ብለሽ ነው በቃ ይህን ነገር ያደረግሽው? ሶፊ እና አኗርን ጠይቂ በቃ ተንበርክከሽ ይቅርታ ብለሽ ጠይቂ ማለት ነው። ስለዚህ እንግዳ መጥቶባችሁ እናንተ ራሳችሁ ማዋረድ ነው ወይስ እራሳችሁ እንድትሞገሱ ማድረግ ነው የሚደረገው? አረተይ ሶፊ ተይተይተይ በቃ ሶፊ፣ በነገራችን ላይ እና ምን ለማለት ነው ሶፊ

የሰጠሽውን ቱታ አስታውሶ እንደዛው ይሆናል ነገሩ። በነገራችን ላይ ማነው ቡናም እንደሚተካል ይባላል። ሳይበዛ ማለት ነው ቡናም ቆንጆ ነው ይባላል። እና ማለት ይቅርታ ደሚተካል አይደለም። አንዳንድ ስኒ መድኃኒት ነው አቦል ቡና ይባላል ይላሉ ቤተሰቦቻችን ማለት ነው። እና የድሮ ሰዎች እኮ ባይማሩም እናንተ ከዶክተር በላይ ነው እውቀታቸው። እና እንደዛ ይላሉ እናቶቻችን። ስለዚህ ቡና መድሃኒት ነው። ለራስ መም በቃ ራስህን የሚያዞር ደም ነስ ነው ደም ይተካልቱት ብለሽ እንደሰጠሽ ሁሉ አቦል ቡናም እንዳፈላሽ አልፍተሽ መድኒት መድሃኒት ነው ብትሰጩ ኑሮ ይበል ያሰኝ ነበር። ግን አንቺ ደግሞ ጨው በጥብጠሽ መስጠት ስለታመመ ሰው በጣም ተሳስተሻል። የታመመ ሰው እንኳን አደለም በቃ አፋቸው ላይ ሌላ ጠረን የሚያመጣ ነገርና ቆንጆ ነገር ብትሰጧቸው የታመመ ሰው በቃ አይዋጣውም፣ ደስ አይለውም። ምክንያቱም ቆንጆ ነገር ለራሱ ለነሱ ምሬት ነው። እና ተሳስተሻል ሶፊ። እንግዲህ አኗር እንግዲህ እንደው መቻሉን ይስጥህ ነው የምለው፣ መቻሉን ይስጥህ ነው የምለው። ነገ ጠዋት እንግዲህ አምላሹ ምን ይሆናል አብረን እየምናየው ይሆናል። ውድ የኔ የሆነ ሆኖ የዋለች ውላ ባሏ ሲመጣት በላይ የሚባል ተረት አለና እኔ በነገራችን ላይ እንደ አንዳንድ ነው እንጂ ብዙ ተረት አላውቅም። ሶፊ ደግሞ የዋለች ውላ መጨረሻ ላይ አበላሸችው ማለት ነው። የዋለች ውላ አበላሸችው። ተንከባክበሽው ሳለ ደም ማነስ እንዳለበት አውቀሽ የእሱን ደም ለመተካት እየተሯሯጥሽ ቱቱን በችርስ ከጠጣችው በኋላ እንደገና ኋላ ላይ መጨረሻ ላይ ደግሞ ቡና ነው ብለሽ ጨው ሰተሽ ነገሮችን አበላሻሻቸው ማለት ነው። እና በጣም ተሳስተሻል ሶፊዬ ለማለት ነው የምወደው ማለት ነው። እና ውድ ቤተሰቦቼ ቀጣይ ቪዲ እስከምንገናኝ በቀጣይ ቪዲ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላም ሆኖልኝ ባይ ባይ።